በኢትዮጵያ ብቻ ወደ አስር ሺህ የሚጠጉ ክርስቲያኖችን ከእምነታቸው በማፈናቀል የራሳቸውን የነፃነት አለም እንዲገንቡ ማድረግ ችለናል እሱ እኔን አይመለከተኝም ልጄ። በነገራችን ላይ እንደናንተ እንደዚህ አሸብርቆ ቤተክርስቲያን መሄድ እንዴት ደስ እንደሚለው ደሞ የኔ ውበት በእግዚአብሔር ቤት ጸንቶ መኖር እንጂ አሁን የምትለው ነገር አይደለም ከበላይ አካል የመጡ ጠንከር ያሉ ትዕዛዞች ላይ እንወያያለን። ሰሞኑን ከቤተ ክርስቲያን አውጥተን የወሰድናቸው ልጆች ለመውሰድ ጓደኞቻቸው እየመጡ ነው። ያለው መረጃም ለማጥራት መፍጠን አለብሽ። አንቆ የቤተ ክርስቲያን አገልጋዮችን እየወሰደ መረጃ የሚያቀብል ሰው ባይኖር ኑሮ በየጊዜው የሚወጡ ምዕመናን ቁጥር አይጨምርም ነበር የመሰለ ጓደኛ ተቀብረ ማየት ለኔ ደስታን አይሰጠኝ፣ ይከፋኛል። ግን ያው ብዙ ጊዜ ደጋግሜ ስመክርህ ላንተ ምን ያህል እንደምቆረቆርልህ ሊገባ ይገባል። በዚህ ሰዓት ጎኔ ስላለ በጣም ከልብ አመሰግናለሁ። እኔም አመሰግናለሁ። ግን የእናትን ገንዘብ እንደዋዛ እንድታየው አልፈልግም። ተቀበላት፣ ምንም ሳታስቀር እያናገረችኝ አይደለም፣ እጅግ በጣም አዝናለች። ይህን ቃል አደጋግመው የራስሽ ጉዳይ በላት። ቆይ አንተ አሁንም ስለ ቤተሰቦች ታስባለህ እንዴ? አንዳንዴ እናትነት ይታወስ። አንዳንዴ ቅብጥ የሚባል ነገር አይሰራም። ከገንዘብ ውጪ ምንም ህይወት የለም። ገንዘብ፣ ገንዘብ፣ ገንዘብ። ሰማኝ አለ ገንዘብን በሰዋት ለካ እሺ እማ ምግብ እየበላችልኝ አይደለም። በወንድማችን ሀዘን እጅግ ተቦርታለች። ብርቅ ነው። እረ ተው ወንድሜ እንደዚያ አትበል። እዝራ እኮ ለቤተሰቦቹ ያለው ፍቅር እጅግ ለየት ያለ ነበረ።

ልጃቸው በጣም ያምራል። ወንድሜ አመሰግናለሁ። የኔ ልጅ ለምን እንዴት ሆናለን? ያለው ይበቃናል እኮ እንደዚህ እኮ መሆን የለብን። ደግሞ እኔ እናታችሁ እስካለሁ ድረስ ምንም አትሳቀቁ፣ አላስርባችሁ። ፈጣሪ ደግሞ የጠየቅነውን አይነሳ ነው። ቤታችን እኮ ሙሉ ነው። ይርበናለው እኮ አይደለም። ያው ዛሬ የመጀመሪያ ቀን ስራ ስላገኙ በዛ ማስታወሻ ልግዛላችሁ። ታስታውሳለህ? ወንድማችን እንዴት ይወደን እንደነበረ። አላስታውስም እኔ ጋር ስለሱ የሚታወስ ምንም ነገር የለም። እሺ ባታስታውስ ወንድማችን አይደል? በሞት ማጣታችን አሳዝኖኛል። አስሬ ነገር አደጋግሚ። ቆይ ወንድምነቱ ለአንቺ ብቻ ነው? በዛ ላይ ደግሞ ልሽ ፊት ይታይታ ይሻላል። ይሄ የጠቆረው እሱ ወጥቶ ስለቀረ ነው። በማልቀስ ብዛት እንደዚህ ሆንኩት። በዛ ላይ አሁን የገባኝ ነገር ለሞተ ሰው ከአንዴ በላይ ማልቀስ ተገቢ አይደለም። ተኝታን አዎ፣ ተዋት። ተኛ ተኛ ተረፍ ልክ ነሽ። ማረፍ ጥሩ ነው። ልዩነት በዚህን ሰዓት ራሱን ማዝናናት ላይ ያለ ይመስለኛል። እውነት ነው ጋሽ ጋንም የስጋን ፍላጎት ከማሟላት ውጭ ምን ደስታ አለ በዚች ብር ላይ? አሁን ስለ ስራችን የለውጥ ደረጃ መውራ ባይሆን መፈጠራቸው ያልገባቸው ሰዎች የስጋን ብክነት እንደቀላል እዩ ጥሩ። በገንዘብን ባስተሳሰብ ከፍ ለማለት ያለንን የሰው ኃይል ፍጆታ ማወቅ ይኖርብናል። ዋናው ጉዳይ እሱ ነው ግን ደግሞ ድሎታችን ማብራራቱ ለኑሯችን አንዱ ውጤት ሆኖ ነው ብዬ ስላሰብኩ ነው። አለማችን በሚገባ እየተፋጠነ እንደሆነ በትንሹ ቢሆንም ማየት ችለናል። በለኛ እንግዲህ እስካሁን ድረስ ባለኝ መረጃ መሰረት በኢትዮጵያ ብቻ ወደ አስር ሺህ የሚጠጉ ክርስቲያኖችን ከእምነታቸው በማፈናቀል የራሳቸውን የነፃነት አለም እንዲገነቡ ማድረግ ችለናል። ሌላው በእስራኤልና በአውሮፓም ጭምር ቁጥራቸው ከፍ ያለ ምእመናንና አገልጋዮችንም ማግኘት ይችላል። በየሰዓቱ ውጥፍ እንደሚያድግና ሁላችንም በየአለማችን ክፍል ጠንክረን መንቀሳቀስ አለብን። በሚገባ አጋሽ ጋር ያለን በተለይ አደረጃጀት ላይ ጥንቃቄ በተሞላበት መንገድ መገንባት ይኖርብናል። የሁላችንም የጋራ ሀሳብ ወይ ደግሞ አንድነታችን በተነደፈው ሀሳብ ላይ የሚያተኩር ስለሆነ ወደ ኋላ የሚያስቀረም ምንም ነገር የለም። ካራ መሪዎችን መገደፍ እና ልዩሽ ልማት ማድረግህን እንዳትረሳ። እንዲ አረሳም የተረሱትንም እናስታውሳለን እንጂ የምን መርሳት አመጣህ? እሺ፣ እህቴሚ አቤት፣ ጥሩ ድምግባት ያለሽ ወጣት ቆንጆ ልጅ እኮ ጥሩ ምግብ በልተሽ ራስሽን ብትጠብቂ ከዛ ደግሞ ይህን ውብ ገላሽን የሚያሳይ ጎላ የሚያደርግ ልብስ ብትለብሽ ጥሩ ይመስለኛል። ወይ ሰዓት የሚያስፈልግሽ ይመስለኛል። ምን እንደምትል አልገባኝም። ደግሞ የኔ ውበት በእግዚአብሔር ቤት ጸንቶ መኖር እንጂ አሁን የምትለው ነገር አይደለም። ይኸውልሽ ሜሪ፣ በወንድማችን ሞት እኮ እኔን በጣም አዝኛለሁ። አሁን ያለሽኝ ብቸኛ ቀሪ እናቴ ልጅ አንቺ ነሽ። ስለዚህ ስለዚህ ምን ይኸውልሽ ወንድማችን ከመሞቱ በፊት እናታችን ያስቀመጠችልን ገንዘብ እንድትሰጠኝ እኔም ነግሬያታለሁ፣ እናንተም ነግራችኋታል። ነገር ግን እስካሁን ልሰጠኝ አልቻለችም። በዚህ ሰዓት ደግሞ ያ ገንዘብ እጅግ በጣም ያስፈልገኛል። በዛ ላይ ደግሞ ለአንቺ ብዙ ነገር ላደርግልሽ አስቤያለሁ። ይህም ሁሉ ነገር ላደርግ የሚችለው ደግሞ ብቸኛና ብቸኛ ያንን ገንዘብ ማግኘት ስችል ነው። እሺ፣ እኔ ምን ላድርግ? ይኸውልሽ ገንዘቡ የተቀመጠበትን ቡክ ከእናቴ እንደምንም ብለሽ እንድትቀበልኝ ይፈልጋለሁ። እሺ ወንድሜ፣ ያልከኝን ሁሉ ለማድረግ እሞክራለሁ። ግን እናቴ በዚህ ሰዓት ከዕዝራ ሐዘን ውጪ ምንም ነገር ማስታወስ አትፈልግም። እሱ እኔን አይመለከተኝ ልጅ አንድ አመት አካባቢ ሆኖኛል እዚህ የመጣሁበት ብቻ አይደለም፣ ያ ቀን እንደ አዲስ የተፈጠርኩበትም ጭምር ነው። ደስ የሚል ህይወት። እናንተም ከተቀላቀላችሁን አሪፍ ስጦታ እናበረክትላችኋለን። እንድነው ስጦታው? ወፈር ያለ ዘና ብላችሁ የምትኖሩበት ገንዘብ። ያኔት እዚች አለም ላይ ሁሉም ነገር አላፊ ነው። እጭ አንቺ ደሞ ቄስ ቄስ አጫውትሽ። ይሄ አላፊ ነው ምናምን የሚል ሰው አይመቸኝም። ደግሞ እኛ አባት ናችሁ። አረ ሌላ። አይ አራ አይደለም ቆይ እኛ አባትም አንድ ቀን ከበን በድንጋይ ወግረን እናጠፋችኋለን። ሰላማችንን እኮ አሳጡ። አንቺ እኮ መልካም ሴት ነሽ፣ ያለውን ነገር ንገሪኝማ። እኛም ወደ እናንተ እንቀላቀላለን እኮ። ተቀላቀሉን፣ በደስታ ትኖራላችሁ። እሺ፣ ይህን ብቻ ነው እንግዲህ። ምንድን ነው እሱ? ሰሞኑን የተቀላቀሉ ልጆች አንድ ያገናኝ ነው። ኧረ እባክሽ ሙት ይዛላችሁ እንዴ? ሰዎች ወደ እኛ ይመጣሉ እንጂ መጥተው አይወጡም። ልንወስዳቸው አይደለም፣ ሰላም እንበላቸው ብለን እንዴት ናችሁ ቤተሰቦች፣ እንዴት ናችሁ? እንዴ አንተ የዘመኑ ጠንካራ ወጣት ነው። እነዚህን የመሰለ ወጣቶች እየመጡ ነው። ስልክ በጣም አመሰግናለሁ። ጀ ሄሎ ሻንቆ፣ ሰሞኑን አዲስ ነገር አለ። ሰሞኑን ከቤተ ክርስቲያን አውጥተን የወሰድናቸው ልጆች ለመውሰድ ጓደኞቻቸው እየመጡ ነው። ያለው መረጃም ለማጥራት መፍጠን አለብሽ ሻንቆ። እንዴት ናቸው ታዲያ? ዋው፣ ደግሞ በጣም ነው የምታምሩት። ዋው እናተርፋለን ሲሉ የመጣለ በነገራችን ላይ እንደናንተ እንደዚህ አሸብርቆ ቤተክርስቲያን መሄድ እንዴት ደስ እንደሚለኝ እኔም እኮ በጣም ጎበዝ አገልጋይ ነኝ። ግድ የለም ትንሽ አብረን እንቆይና እኔው ራሴ ቤተክርስቲያን ድረስ እሸኛቸዋለሁ። አይ፣ አንሄዱ እዚህ ተቀላቀሉት። ልጆች ለማግኘት ፈልገናል ይቻላል፣ ግን እነሱ መጥተው ሳይሆን እናንተ ሄዳችሁ ነው ማግኘት የምትችሉት። ደሞ ብትቀላቀሉ እጅግ በጣም ደስ ይለናል። እናመሰግናለን። እነዚህ የሚጠመዱ ሳይሆን የሚያጠምዱ ብልጦች ናቸው። አንድ ቀን በእጅ አስገባቸዋለሁ። ከእኔ ከሸንቆ ማንም አያበልጥም። ነገሮች በጣም እየከበዱ ነው ያሉት። አስቡት እስኪ በየሰዓቱ ጓደኞቻችን እየተነጠቀ ነው ያለን የቤተ ክርስቲያን አገልጋዮችን እየወሰደ ወስደ። መረጃ የሚያቀብል ሰው ባይኖር ኑሮ በየጊዜው የሚወጡ ምዕመናን ቁጥር አይጨምርም ነበር። ወለተ ማርያም እውነትሽ ነው፣ ሁላችንም ራሳችን መፈተሽ አለብን። እኔ ግን እንደሚመስለኝ በራሳቸው ፍቃድ የራሳቸውን አለም ፈልገው እየወጡ ይሄዱ ይመስለኛል። ስለየትኛው ዓለም ነው የምትወሩ? እነሱ ስለመረጡት ወይ ደግሞ እንዳጨርሰው ወይ ደግሞ የሚባል ምርጫ በቤተ ክርስቲያን ሕይወት ውስጥ የለም። ከበላይ አካል የመጡ ጠንከር ያሉ ትእዛዞች ላይ እንወያያለን። ትእዛዝ ስል ግን እንደ ከዚህ በፊቱ ቀልድ አይደለም ያዘዝነዋን እያንዳንዷን ትእዛዝ በትክክል መፈጸምና በተግባር የወረደ ነገር እፈልጋለሁ። ግን ቦስ ትእዛዞቹ በጠነከሩ ቁጥር ደስታችን... አያይ ደስታችሁን ማንም አይነጥቅባችሁ። ግን የዚህ ፕሮጀክት መጨረሻው ምንድን ነው? መጨረሻ የሌለው የጽድቅ ጎል መምታት። ስለየትኛው ጽድቅ ነው የምትለው ገልቱ ከዘራ ፍልስፍና ወጥተህ አእምሮን በእውቀት ሙላ። ግን ከተፈጠረውና እኛ ከምንፈጥረው የት ነው ለእኛ የሚጠቅምን? በጣም ጥሩ ጥያቄ ነው። የተፈጠረው የሚጠቅመው ለራሳቸው ለፈጠሩት ነው። እኛ ደግሞ የተፈጠረውን በመርሳት የራሳችንን እንፈጥራለን። ከዛ የራሳችንን ዓለም እንገነባለን። ደስተኛ እንሆናለን በፈጠርነው ዓለም ከምንምና ከማንም የማናወራቸውን ደስታ እናገኛለን ማለት ነው። አሁን ማድረግ ወዳለብን እርምጃ እንሂድ። ምናልባት ከቤተ ክርስቲያናችን ውስጥ የቤተ ክርስቲያኗ ሚስጥርና መረጃ እያወጣ ለሌላ ሰው የሚሰጥ ይኖራል እና እሱን ሰው መከታተልና መለየት ያለብን ይመስለኛል። ልክነሽ ውጭ ያሉ ተኩላዎችን ከማደናችን በፊት እኛው ቤት የበግ ለምድ ለብሰው ከኛ ጋር የሚገቡ የሚወጡ ተክሎችን አድኖ መያዝና በስርዓተ ቤተ ክርስቲያን መቅጣት ያስፈልገናል። እንዴት መከታተል ይቻላል? ማለት በእግዚአብሔር ደጅ የጸናን የእግዚአብሔር አገልጋይ እንደዚህ ያደርጋል ብሎ ማሰብ በራሱ ኃጢአት ነው። ኃጢአት የሚሆነውማ ቤተ ክርስቲያናችን ስትደፈርና ራቁቷን ስትቀር እንደ አንድ ክርስቲያን ዝም ብሎ ማየት ነው ግን የወደፊት የህይወት ዕጣ ፋንታችን ምንድን ነው? ስለ ወደፊት የህይወት ዕጣ ፋንታ ማሰብ አይጠበቅብንም። ደስታችን እንደ ምንጭ ውሃ ኮለል ብሎ ይወርዳል። ገንዘብ የያዙ ሰዎችን እንዘርፋለን። በዘረፍ ነው እንጠጣለን፣ እንበላለን። በመጨረሻም የራሳችንን አለም እንፈጥራለን ማለት ነው። እሺ፣ ከኛ የሚጠበቀው ምንድነው? የእኔ ልዕልት በጣም ጥሩ ጥያቄ ነው። በዚህች ዓለም ደስተኛ ሆናችሁ መኖር ከፈለጋችሁ አእምሯችሁን ከገንዘብ ጋር ማቆራኘት አለባችሁ። ገንዘብ ገንዘብ ገንዘብ። ግን እኮ መጽሐፍ ቅዱስ የሰው ልጅ በእንጀራ ብቻ አይኖርም ይላል አይደል እንዴ? እሱ እኮ ይላል ነው ለከንቱ ሰዎች መጽናኛ ለእንዳንተ አይነት ለሆኑ ገልቱ ሰዎች ሰሙኛላችሁ። ከዚህ በኋላ ከመካከላችሁ ማንም ሰው ስለተጻፈ ነገር እንዲጠይቅ አልፈልግም። ለምን በሉ እኛ የምንኖረው ከዚህ በፊት የኖሩትን ሳይሆን ማንም ሰው ኖሮት የማያውቀው ነው። የራሳችንን አለም መገንባት፣ በድሎት መኖር፣ የዓለምን ጣዕም ፉት ማለት ነው የሥጋ ፈቃድን መፍቀድ። ለዚህ ደግሞ ሁላችንም በተደራጀ መንገድ መንቀሳቀስ ይኖርብናል። አባሎቻችን በእጥፍ መብዛት ይኖርባቸዋል። ይህ የሁላችንም ግዴታ ነው። አሁን የምለውን ትላላችሁ። የራሳችንን ዓለም እንፈጥራለን፣ ደስ እንሰኛለን፣ ለሻንቆ እንገዛለን። በሉ እንጂ! የራሳችንን ዓለም እንፈጥራለን፣ ደስ እንሰኛለን፣ ለሻንቆ እንገዛለን።